ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛ ይህ ናይል አካዳሚ ቁጥር ሁለት ነው የዚህ ቻናል አዲስ የሆናችሁ ላይክ ና ሸር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ ነባ ቤተሰቦቻችን ደግሞ እንደተለመደው መልካም ትብብራችሁ እንዳይለየኝ ሸርና ላይክ እያደረጋችሁ አማርኛ እንዲሁም እንግሊዝኛ መጻፍና ማንበብ ለተቸገሩት ሁሉ እያንዳንዱ ሸር እያደረጋችሁ አዳርሱልን እያልን ከወዲሁ ሆኖ እናሳስባለን። አማርኛን እንዲሁም እንግሊዝኛን ቀለል ላደርጋችሁ በአንድ ወርና ከዛም እስከ ሶስት ወር ባሉ ጊዜያት ብቻ አቀላጥፋችሁ እንድታነቡና እንድጽፉ እናደርጋለን። እናንተ የሚጠበቅባችሁ ወስናችሁና አስባችሁ እንዴት አድርጌ አማርኛን እንዲሁም እንግሊዝኛን ማንበብና መጻፍ እችላለሁ የሚለውን ከራሳችሁ ጋር ተማክራችሁ ቀጥታ በመደወል እንዲሁም በኢሞ፣ በዋትሳፕ፣ በቴሌግራም ልታገኙ ትችላላችሁ። በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት አማርኛና እንግሊዘኛ ፊደላትን በአንድ አድርጎ ማጥናት ከወ እስከ ጀ ያሉ ፊደላትን ውክልናቸው በአማርኛና እንዲሁም በእንግሊዘኛ ውክልናቸው ምን እንደሚመስል የምናይ ነው የሚሆነው። ከመጀመሪያው እስከ መጨረሻው ይህን ቪዲዮ ረጋ ብላችሁ ለመመልከት ሞክሩ። ምክንያቱም ማንኛውም ሰው በትዕግስት ነው ሁሉን የሚፈልገውን ነገር ሊያገኝ የሚችለው እንጂ በመፍጠን ሳይሆን፣ ረጋ ብሎ በመመልከትና ነገሮችን ትኩረት ሰጡ በማየት ትልቅ ለውጥና ትልቅ ደረጃ እንዲደርስ ይሆናል ማለት ነው። ከዛ ውጭ ግን የሮጠ ሳይሆን ያስተዋለ ይደርሳል የሚለውን አባባልም ብትይዙት መልካም ነው እላለሁ። ረጋ ብላችሁ ለመመልከት ሞክሩ። አስተያየት፣ ጥያቄ እንዲሁም የምትፈልጉትም ማንኛውም ነገር ካለ ኮሜንት ላይ አሳውቅኝ። እንዲሰራላችሁ የምትፈልጉትም ካለ ልክ በዛው ልክ እሰራላችኋለሁ ማለት ነው። እንድታሳውቁኝ ከወዲሁ አሳስባለሁ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ ጆይን በማድረግ ቅዳሜና እሁድ የእገዛ ትምህርት የምንሰጥበት ቻናልም ስለሆነ ቅዳሜና እሁድ ከአራት ሰዓት እስከ ስድስት ሰዓት ባሉ ሰዓት ውስጥ የእገዛ ትምህርት፣ የእንግሊዝኛ ትምህርት እየሰጠንበት ነው የምንገኘው። ማንኛውም አቅሞ ማይፈቅድ ከፍሎ በውስጥ መማር የማይችል ሰው ካለ በውስጥ ማናግሩን አሊያም ደግሞ ግሩፑን ጆይን እያደረጋችሁ ለቅዳሜና ለእሁድ ብቻ የትብብር ወይም የገዛ ትምህርት እየሰጠ ነው የምንገኘው። ማንኛውም ይሄ ክፍያ የሚያስፈልገው ነገር አይደለም። እኛ እናንተን ለመተባበር እንድጽፉ እንድታነቡ፣ ሌላውንም ማንኛውም የምትፈልጉት ነገር እንድታደርጉ አቅማችን በፈቀደው ልክ እናንተን ለማገዝ ስለሆነ ማንኛውም ሰው መጦ ጆይን አድርጎ መማር ይችላል። ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩት የመጀመሪያ ፊደል ወ ነው። ወ ዉ ዊ ዋ ዌ ው ወ የመጨረሻዋ ወ። ከዚህ ጋር እንደምታዩት ሁለት ፊደል ተመሳሳይ ፊደል አለ። የመጀመሪያውና የሰባተኛው እንዲሁም የሁለተኛውና የስድስተኛው ተመሳሳይ ድምፅ አላቸው። ተመሳሳይ ድምፅ አላቸው። ቅርጻቸው ግን የተለየ ነው። ውክልናቸውም በእንግሊዘኛ የተለያየ ነው። ነገር ግን በአማርኛ ግን ሁለቱንም ቦታ እየቀያየር መጠቀም እንችላለን። ቦታ እየቀያየርን መጠቀም እንችላለን። ለምሳሌ ወን የሰባተኛውንም መጠቀም እንችላለን። የአንደኛውንም መጠቀም እንችላለን። ውንም የሁለተኛውንም እንዲሁም የስድስተኛውን መጠቀም እንችላለን። እናንተ የሚጠበቅባችሁ ምንድን ነው? ምን አይነት ቅርጽ አላቸው የሚለውን ልዩነታቸው ማየት ብቻ ነው። እነሱን ለማየት እናንተ የሁለተኛው ምን ይመስላል፣ የስድስተኛው ምን ይመስላል፣ የአንደኛው ምን ይመስላል እንዲሁም የሰባተኛው ምን ይመስላል የሚለውን ለይቶ ማወቅ ነው የሚጠበቅባችሁ፣ እንጂ ሁለቱንም በአንድ ቦታ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። አሁን ቀጥታ ከወክልናው ጋር ምን እንደሚመስል ረጋ ብለን የመናይ ነው የሚሆነው። ወ ካልነ በምንድ ነው የምንወክለው? ደብሊው ደብሊው ካልኩ ምንድን ነው ወ የመጀመሪያ ወ ደብሊው ኢ ወ ወ ከዛ ሁለተኛው ደግሞ ደብሊው ዩ ው ው ወ ው። ስለዚህ ይህ ምንድነው? ደብሊው ዩ ማለት ው ማለት ነው። ሶስተኛዋ ደብሊው አይ ማለት ደግሞ ዊ ዊ ዊ እንላታለን ማለት ነው። ዊ አራተኛው ዋ ምንለው? የሆነ የማስፈራሪያ ድምፅ ነገር ይሄ፣ ደግሞ ደብሊው ኤ ይሆናል ማለት ነው። ዋ ዋ አምስተኛው ደብሊው ኢ ከመጀመሪያው ጋር ተመሳሳይ ውክልና ነው ያለው፣ ግን ድምፁ የተለያየ ነው። የመጀመሪያው ወ ስንል የአምስተኛው ደግሞ ምንድነው ነው የምንለው ዌ ዌ ዊ የሚል ድምፅ ነው የሚኖረው ዌ ዌ። ከዛ ስድስተኛው ደግሞ ከሁለተኛው ጋር በድምፅ ተመሳሳይ ቢሆንም ውክልናው ግን ደብሊው ብቻ ነው የሚወክለው ው እንለዋለን ው ው። የመጨረሻው ደብሊው ኦ ማለት ወ ከመጀመሪያው ጋር በድምፅ ተመሳሳይ ነው በአማርኛ የመጀመሪያው ወ ነው። የሰባተኛው ሆ ነው የምንለው፣ ግን ውክልናቸው የተለያየ ነው። ውክልናቸው የመጀመሪያው ደብሊው ኢ ሲሆን የመጨረሻው ደግሞ ደብሊው ኦ ይሆናል ማለት ነው። ስንጠራቸው ግን ሁለቱንም ወ ብለን እንጠራለን። ወ ወ ው ዌ ዋ ዊ ው ወ ብለን እናያለን ማለት ነው። እናያለን ከዚህ በመቀጠል የምናገኘው ፊደል ደግሞ አይኑ አለ አይኑ አ በባለፈው አልፋው አ ስለሰራሁኝ፣ ድጋሜ መስራት አስፈላጊ መስሎ ስላልታየኝ ነው። አሁን ከዚህ ቀጥሎ የምናገኘው ዘ ፊደል ነው። ዘ ደግሞ በማን እንወክለዋለን? ዘ የሚባለው ፊደል ውክልናው ማን ነው? ትልቁ ነገር መያዝ ያለባችሁ ነገር ምንድነው፣ ፊደሎች በማን ይወከላሉ? የመጀመሪያ ፊደሎች በተለይ ስድስተኛ ፊደሎች ላይ ውክልናቸውን ታገኙታላችሁ። ስድስተኛ ፊደሎች ላይ የእንግሊዝኛ ውክልናቸው በአማርኛ ምን እንደሆነ ታገኙታላችሁ ማለት ነው። ስለዚህ የዘ ፊደል ውክልናው ማን ነው ማለት ነው ዜድ ዜድ ማለት ነው። ስለዚህ ቅድሚያ አማርኛና እንግሊዝኛ በተለይ እንግሊዝኛ ለማን በምትፈልጉ ሰዎች በአማርኛ ፊደሎቹ ውክልናቸው ምን እንደሚመስል ማወቅ ይጠበቅባችኋል ማለት ነው። ስለዚህ የዘ ፊደል ውክልናው ዜድ ነው ማለት ነው። ከስማቸው ጋር የተያያዙ ናቸው። ብዙ ፊደሎች ከስማቸው ጋር የተያያዙ ናቸው። ዘ ዜድ፣ ወ ደብሊው፣ ወ ሚለው ነው ደብሊው የሚለው ትንሽ ለየት የሚያደርገው እንጂ አብዛኞቹ ፊደሎች ከአማርኛው ጋር በስም ተግረሳሳይ ወይም ተቀራራቢ ናቸው። ስለዚህ ዘ የሚባለው ፊደል በማን ወክለዋለን በዜድ በዜድ የመጀመሪያውን ዘ ስንል ምንድን ነው ምንለው? ዜድ ኢ ዘ፣ ዘ። ዜድ ዩ ዙ፣ ዙ። ዜድ ዩ ዙ። ዜድ አይ ዚ፣ ዚ። ዜድ አይ ዚ። አራተኛዋ ዜድ ኤ ዛ፣ ዛ። አምስተኛው ዜድ ኢ ዜ። ከመጀመሪያው ጋር ውክልናው ተመሳሳይ ቢሆንም ድምፁ ግን የተለያየ ነው፣ ዜ እና ዘ የመጀመሪያው ዘ የምንለው ይችኛዋ ደግሞ ዜ ዜ ጠበቃ አድርገን ማለት ነው። ስድስተኛው ዝ ዝ ዜድ ብቻ ይወክለዋል ማለት ነው ዝ ዝ። የመጨረሻው ዜድ ኦ ዞ ዞ እንለዋለን። የመጨረሻውን ዞ ብለን እናነበዋለን ማለት ነው። ዜድ ኦ ካልነ ዞ ማለታችን ነው። ዜድ ብቻውን ካልነ ዝ ማለታችን ነው። ዜድ ኢ ካልነ ዜ ወይም ዘ ማለታችን ነው። በሁለቱም ይነበባል ዜድ ኤ ከሆነ ደግሞ ዛ ዛ ብለን እናነባዋለን። ዜድ አይ ዚ ብለን እናነባዋለን። ዜድ ዩ ዙ ብለን እናነበዋለን። ዜድ ኢ ዘ ወይም ዜ ብለን ሁለቱን ባንድ ልናነበው እንችላለን ማለት ነው። ከዚህ በመቀጠል ደግሞ ዠ የሚባለው ፊደል ብዙዎቻችን የዠ ውክልና ምን እንደሆነ ብዙዎቻችን አናቅም። ነገር ግን ከዚህ ጋር ግልጽ አድርጌ አምጥቼላችኋለሁ። ምን እንደሚመስል ረጋ ብላችሁ መመልከት ትችላላችሁ። የዠ ፊደል ውክልናው ምንድን ነው ዜድ ኤች? ZH ያው ከስድስተኛው ላይ ነው ዋናው ወኪል ነው የምታገኙት። ዥ በማን ይወከላል? በZH ኤች። ስለዚህ የመጀመሪያው ዥ ምንድን ነው አለን ZH ኤች ZH E ዥ ሁለተኛው ዥ ስንል ይሁን እንጨምራለን። አናባቢ ቫውል ሌተር ይሁን ስንጨምርበት ዥ ይሆናል ማለት ነው። ሶስተኛዋ ሶስተኛው ዥ የምትባለዋ ደግሞ ምንድን ነው የምትሆነው ZH አይ። አይም አናባቢ ባውል ሌተር ነች። ስለዚህ ዜድ ኤች አይ ካልነ ዢ ዢ እንላለን ማለት ነው። አራተኛው ዣ ምን ለው ደግሞ ዜድ ኤች ኤ ይሆናል ማለት ነው። ዜድ ኤች ኤ ዣ፣ ዣ አምስተኛው ዤ፣ ዜድ ኤች ኢ፣ ዜድ ኤች ኢ ከመጀመሪያው ጋር ተመሳሳይ ነው። ዤ ወይም ዣ ማለት እንችላለን። ዤ ወይም ዣ ስድስተኛው ዜድኤች ውክል ውክልናው ማለት ነው። ሳዲስ ፊደሎች ናቸው። የእንግሊዘኛ ውክልናው የምታገኙት ሳዲስ ፊደሎች ላይ ነው። ምክንያቱም ያ ማለት ምንድን ነው? ሁሉም ፊደል ላይ ዜድኤች አለ ከመጀመሪያው እስከ መጨረሻው። እዚህ ጋር እንደምታዩ ዜድኤች ማለት ዜድኤች ዜድኤች ዜድኤች የሚል እስከ መጨረሻው አለ። ማንኛውም ለምሳሌ እዚህ ዘ ፊደል ላይ የምታገኙ ፊት ላይ ዜድ ዜድ ዜድ የሚላለው፣ እዚህም ደብሉ ደብሉ የሚላለው። ስለዚህ ውክልናቸው የምታገኙት የትኞች ጋር ነው? ስድስተኛ ፊደሎች ጋር ነው። ስድስተኛ ፊደሎች ጋር የአማረኛ ፊደል ውክልናቸውን ታገኙታላችሁ ማለት ነው። ስለዚህ ZH ካልነ ዥ ማለታችን ነው። ዥ አናባቢ ስለሌለው ነው። ZH ዥ ያል ነው። አናባቢ ሲኖረው ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ሊሆን ይችላል። ስድስተኛው ግን አናባቢ የለውም ማለት ነው። የመጨረሻው ዦ ዦ ZHO ዦ ZHO ዦ ZHO ዦ ZH ዥ ZHE ዤ ወይም ዠ ZHA ዣ ዜድ ኤች አይ ዥ ዜድ ኤች ዩ ዡ ዜድ ኤች ኢ ዠ ወይም ዤ ብለን ጠበቅ አድርገን ልናነበው እንችላለን ማለት ነው። ዛሬ ያየናቸው ከወ እስከ ዠ ያሉ ፊደላትን በአማርኛ ና በእንግሊዘኛ ወክልናቸው ምን እንደሚመስል እያንዳንዳቸውን ዘርዘር አድርገን አይተናል። ይህን ቪዲዮ ማንኛውም የሚመለከት ሰው ሰብስክራይብ እያደረገ እንዲሁም ላይክ እና ሸር እያደረጋችሁ ትብብራችሁ እንዳይለየን። እንደምታዩት ገና አዲስ ቻናልም ነው። ለሁሉም ይጠቅማል ብዬ ያሰብኩት ስለሆነ እንግሊዘኛ ለሚችሉት እንግሊዘኛ፣ አማርኛ ለማይችሉት አማርኛ፣ ሁለቱንም በአንድ አጣምሮ እንግሊዘኛ እና አማርኛን አቀላጥፈ እንድናነብ የሚያደርገን ትምህርትም ስለሆነ ለሁሉም ሼር እያደረጋችሁ አዳሱ እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ በዋትሳ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ እናንተ ላይክ ሸር፣ እንዲሁም ሰብስክራይብ እያደረጋችሁ ጠብቁኝ። ቪዲዮውን በየቀኑ አዳዲስ ቪዲዮ ከእናንተ ጋር እንዲደርሱ ሰብስክራይብ ብላችሁ በቶናን ጫን ስትሏት፣ የደወል ምልክቷን ስትጫኑ፣ እያንዳንዱ በየቀኑ የሚለቀቁ አዳዲስ ቪዲዮዎች ከእናንተ ጋር ይደርሳሉ።